የምታዩት የኤሌክትሪክ መኪና ባትሪ ነው። የኤሌክትሪክ መኪና ባትሪ ትልቁን የመኪናውን ክብደት የሚይዝ ፓርት ሲሆን የተለያየ መኪና የተለያየ ክብደት ይኖረዋል። ይህ የምታዩት የኤሌክትሪክ መኪና ባትሪ 400 ኪሎ ነው ክብደቱ። ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንኳን በሰላም ወደ ቻናላችን መጣችሁ። ሁላችሁም እንደምታውቁት የኤሌክትሪክ መኪኖች ወይንም ኢቪካርስ የወደፊቱ የትራንስፖርት አማራጭ እንደሆኑ ይነገራል። ለአካባቢ ጥበቃ የተሻሉ፣ በረዥም ጊዜ አዋጭ፣ ጸጥ ያሉና ለመንዳት አስደሳች ናቸው እየተባለ ነው። ይህ በአብዛኛው እውነት ቢሆንም የእነዚህ መኪኖች እምብርት ስለሆኑት ባትሪዎች ግን ብዙ ጊዜ የማንሰማቸው ምናልባትም ሊያስደነግጡ የሚችሉ እውነታዎች አሉ። ዛሬ ከሚያንጸባርቀው ገጽታ ጀርባ እንሂድና ስለ ኤሌክትሪክ መኪና ባትሪዎች ብዙ ያልተነገረላቸውን አንዳንዴም አሳሳቢ የሆኑ እውነታዎችን እንመለከታለን። እናንተም እስከ ዝግጅታችን ፍጻሜ ድረስ በትዕግስት እንድትከታተሉ እየጋበዝን ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ የመጀመሪያው አስደንጋጭ እውነታ የሚጀምረው ከምንጩ ነው። የኤሌክትሪክ መኪና ባትሪዎች በተለይ ሊቲየም አዮን ባትሪዎች ለመስራት እንደ ሊቲየም፣ ኮባልት እንዲሁም ማንጋጅና ሌሎ ብርቅዬና ውድ የሆኑ ማዕድናትን ያስፈልጋሉ። እነዚህ ማዕድናት ማውጣት ግን ከፍተኛ የአካባቢና የማህበራዊ ቀውስን ያስከትላል። አብዛኛው የዓለም ኮባልት የሚገኘው ከዲሞክራቲክ ሪፐብሊክ ኮንጎ ነው። በሚያሳዝን ሁኔታ ይህ ኢንዱስትሪ ከህፃናት ጉልበት ብዝበዛና ከአደገኛ የሥራ ሁኔታ ጋር ይያያዛል። የምንጠቀማቸው ንጹሕ መኪናዎች መነሻቸው እንደዚህ አይነት ችግር ያለበት መሆኑ በጣም አሳሳቢ የሆነበት ነው። ሊቴም በብዛት የሚገኘው በደቡብ አሜሪካ ቺሊ፣ አርጀንቲና እና አውስትራሊያ ነው። ሊቴምን እንግዲህ ከጨዋማ ውሃ ለማውጣት በሚሊዮን ሊትር የሚቆጠር ውሃ ጥቅም ላይ ይውላል። ይህ ደግሞ በእነዚህ ደረቃማ አካባቢዎች የሚኖሩ ማህበረሰቦችን የውሃ አቅርቦትና ሥነ ምህዳርን በእጅጉ ይጎዳል። የማዕድን ቁፋሮ ሰፊ መሬትን ያወድማል፣ የከርሰ ምድር ውሃን ይበክላል፣ ብዙ ሕይወትንም ያጠፋል። ባትሪውን ለመሥራት የሚወጣው ጥሬ ዕቃ በራሱ ከፍተኛ የአካባቢ ዋጋን እያስከፈለን ነው። ስለዚህ የኤሌክትሪክ መኪና ዜሮ ልቀት ነው ስንል ከመኪናው ጭስ ማውጫ የሚወጣውን ብቻ ነው የምንመለከተው። ባትሪው ከመሰራቱ በፊት ያለውን ሂደት ስናይ ግን ነገሩ ውስብስብ ነው። ሌላው ብዙ ጊዜ የማንሰማው ነገር የባትሪያቸውን የማምረት ሂደት ነው። እነዚህን ውስብስብ ባትሪዎች ለመስራት ከፍተኛ መጠን ያለው ኃይል ይጠቀማል። ይህ ኃይል የሚመነጨው ግን ከየት ነው? ብዙ ጊዜ የባትሪ ፋብሪካዎች የሚገኙት እንደ ቻይና ባሉ ሀገራት ሲሆን የኤሌክትሪክ ኃይል በአብዛኛው የሚመነጨው ከድንጋይ ክሰል ነው። ይህ ማለት አንዱ የኤሌክትሪክ መኪና ባትሪ ተመርቶ ገበያ ላይ ከመዋሉ በፊት ከፍተኛ የካርበን ዳይኦክሳይድ ልቀት እንዲፈጠር ምክንያት ሆኗል ማለት ነው። አንዳንድ ጥናቶች እንደሚያሳዩት የባትሪ ምርት ብዙውን ከቤንዚን መኪና አጠቃላይ ምርት ጋር የሚወዳደር የካርበን አሻራ ሊኖረው ይችላልም ይላሉ። ስለዚህ ንጹህ ኢነርጂ ስንል የምንጠቀመው መኪና ብቻ ሳይሆን ባትሪው የተሰራበት የኃይል ምንጭም ወሳኝ ነው። ይህ መኪናው መንዳቱን ከመንካት በፊት የሚፈጠር የካርበን ዕዳ ነው። አዲስ የኤሌክትሪክ መኪና ስንገዛ ባትሪው ለዘላለም የሚቆይ ይመስለናል። እውነታው ግን እንደ ስልካችን ባትሪ ሁሉ የመኪና ባትሪም በየጊዜ ሂደቱ አቅሙ እየቀነሰ ይሄዳል። እንደ ምሳሌ ያክል ባትሪ ሲያረጅ በአንድ ቻርጅ የሚሸፍነው ርቀት ይቀንሳል። ይህ የመቀነስ መጠን በአጠቃቀማችን በአየር ንብረት ከፍተኛ ሙቀት ወይንም ቅዝቃዜ ይፈጠራል እና በቻርጅ አደራረጋችን ላይ ይወሰናል። አብዛኞቹ አምራች ለባትሪ ከ8 እስከ 10 ዓመት ወይም ለተወሰነ ኪሎ ሜትር ዋስትና ይሰጣሉ። ለምሳሌ 160 ሺህ ኪሎ ሜትር ዋስትና ብዙ ጊዜ የሚሸፍነው ባትሪ ከተወሰነ መቶኛ ለምሳሌ 70% በታች ከወረደ ነው። ትልቅ ስጋት የሚሆነው ከዋስትና ጊዜ በኋላ ነው። ባትሪ በጣም ከደከመ መቀየር ካለበት ዋጋው በጣም ውድ ነው። በእያንዳንዱ ሁኔታ አዲስ ባትሪ መግጠም ከመኪናው ወቅታዊ ዋጋ ድርሻ ሊወስን ይችላል። ይህ ለብዙ ግዢዎች ትልቅም ስጋት ነው። በሚሊዮን የሚቆጠሩ የኤሌክትሪክ መኪኖች ወደ መንገዳችን ሲጨምሩ ሌላ ትልቅ ጥያቄ ያነሳል። እነዚህ ያረጁ ባትሪዎች የት ይሄዳሉ? እንግዲህ ሊቲየም አዮን ባትሪ መልሶ ጥቅም ላይ መዋል በጣም ውስብስብ፣ ውድና አደገኛ ሊሆን የሚችልበት ሂደት ነው። ባትሪዎቹ ብዙ ጊዜ የተለያዩ ቁሳቁሶችን የያዙ ሲሆን እነዚህም በአግባቡ መነጣጠልና ማውጣት ከፍተኛ ቴክኖሎጂና ጥንቃቄን ይጠይቃል። በአሁን ሰዓት ያለው ይህ ባትሪ አቅም እያደገ ከመጣ የባትሪ ፍላጎት ጋር ሲነጻጸር በጣም አነስተኛ ነው። ብዙ ያረጁ ባትሪዎች በአግባቡ ከመወገድ ይልቅ የመከማቸት ወይንም በአግባቡ ባልሆነ መንገድ የመጣል አደጋ አለባቸው። ይህ ደግሞ በውስጣቸው ያሉትን አደገኛ ኬሚካሎች ወደ አካባቢው በመልቀቅ ሌላ የአካባቢው ብክለት ችግር ሊፈጥር ይችላል ማለት ነው እንደ የቤት ኃይል ማከማቸት የመጠቀም ጥረት ቢኖርም የመጨረሻው ሪሳይክሊንግ መፍትሔ፣ አሁን ትልቅ ፈተና የሚሆነው የባትሪ ቆሻሻ ችግር መፍትሔ ካላገኘ የኤሌክትሪክ መኪኖች የአካባቢ ጥቅማቸው ላይ ጥያቄም ሊያስነሳ ይችላል። አልፎ አልፎ የምንሰማቸው ሌላ አሳሳቢ ዜና የኤሌክትሪክ መኪና የእሳት አደጋ ነው። ምንም እንኳን ስታት ሲክስ የሚያሳየው የኤሌክትሪክ መኪናዎች ከቤንዚል መኪና ባነሰ ሁኔታ በሳት የመያዝ እድል ቢኖራቸውም፣ ሲቃጠሉ ግን ሁኔታው የተለየ ነው። የሊቲየም አዮን ባትሪዎች እሳት ቴርማል ሪናዌ በሚባል ክስተት ምክንያት በጣም ኃይለኛና ለማጥፋት አስቸጋሪ ሊሆን ይችላል። ባትሪው ውስጥ ያሉ ሌሎች በሰንሰለታማ ሪአክሽን እርስ በርሳቸው እየተቀጣጠሉ ይሄዳሉ። እሳቱን ለማጥፋት ከፍተኛ መጠን ያለው ውሃና ልዩ ዘዴዎችን የሚፈልግ ሲሆን እያንዳንዱ ጊዜ እሳቱ ከጠፋ በኋላ መልሶ ሊነሳ ይችላል። ይህ በተለይ በአደጋ ጊዜ ወይንም በመኪና ማቆሚያ ጋራዦች ውስጥ ትልቅ የደህንነትን ስጋት ይፈጥራል። እንግዲህ ውድ ተመልካቾቻችን ዛሬ ያየነው ነጥቦች የኤሌክትሪክ መኪኖችን እንደ ነጠላ ወይንም እንደ አጠቃላይ ለማድረግ አይደለም። ዋናው ዓላማ የተሟላ መረጃ እንዲኖረንና ከሚነግሩን ጥቅሞች ባሻገር ያሉትን ተግዳሮቶች እንድንገነዘብ ነው። እውነታው እንግዲህ ይህ ነው። በተለይ በአሁን ሰዓት ላይ የኤሌክትሪክ መኪና መግዛት ይሻላል ወይስ የነዳጅ መኪና ብላችሁ አብዛኞቻችሁ የምትጠይቁት ሀሳብ ነው። ለእናንተ እንግዲህ መፍትሄ የሚሆነው እነዚህን ሁሉ ችግሮች ተግባራዊ ካደረጋችሁና ለኤሌክትሪክ መኪና ገዝታችሁ ይህንን አይነት ጥንቃቄ ካደረጋችሁ፣ በአሁኑ ሰዓትም የሚበረታታው የኤሌክትሪክ መኪና ስለሆነ ወደ ኤሌክትሪክ መኪና ብታዘምኑትም ጥሩ ነው። ነገር ግን ከዚህ አይነት አኳያ ጋር ያላችሁን ቅርበት የተለያየ ከሆነ ከፍተኛ ጥንቃቄ ልታደርጉበት ይገባል። እንግዲህ ዛሬ ስለ ኤሌክትሪክ መኪና ባትሪዎች ስላነሳናቸው አስደንጋጭ ግን አስፈላጊ ነጥቦች ምን ታስባላችሁ? የእናንተን አስተያየት በጣም አስፈላጊ ነውና ከታች በኮመንት ላይ ሐሳብ አስተያየታችሁን ስጡበት፣ አንብበን እኛም ወደ እናንተ የምንመልስ ይሆናል። ለዛሬ ያዘጋጀነው ዝግጅት ይህንን ይመስል ነበር። መረጃው እንደጠቀማችሁና እንዳስደሰታችሁም ተስፋ አደርጋለሁኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሸር ማድረጋችሁን እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ እያልን በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።